የሰሜን ለንደኑ ክለብ አርሰናል በሁሉም ውድድሮች እያሳየ ያለው ፍንክች የማይል ብርቱ አቋምና ወጥነት ያለው የአሸናፊነት ጉዞ ዘንድሮ ዋንጫ ወይም ሞት በሚል የተነሳ አስመስሎታል። መድፈኞቹ እስካሁን ባደረጓቸው አስራ ሶስት የፕሪምየር ሊግ፣ ሻምፒዮንስ ሊግና ካራባው ካፕ ጨዋታዎች ሀያ ስድስት ጎሎችን አስቆጥረው የተቆጠረባቸው ሶስት ብቻ ነው። ይህ ክለቡ ከኋላ በብረት የታጠረ መሆኑን ያሳያል በሚል የስፖርት ባለሙያዎች ትንተና ሰጥተውበታል። የመድፉ ዘ በኛ ዴቪድ ራያሌ ባለፉት ተከታታይ ጨዋታዎች ጭራሽ ኢላማውን የጠበቀ ሙከራ እንኳን አለመታየቱ አርሰናሎች አስፈሪነታቸው ጣራ እየነካ መሆኑን ያሳያል እየተባለላቸው ነው። አርሰናል ባለፈው አመት ነጥብ አስጥለውት ለዋንጫ ማጣቱ ምክንያት የነበሩትን ቡድኖች ዘንድሮ በጊዜ ዘርሯቸዋል። እነሱም ባለፈው አመት በደርሶ መልስ የበላይነት ወስዶበት የነበረው ኒውካስትል፣ በኤምሬቲስ ከደጋፊው ፊት ሶስት ነጥብ ቀምቶት የተመለሰው ዌስትሃም እንዲሁም ፉልሃ ቶተንሃም እና ክርስቲያል ፓላስ ናቸው። በጥቅሉ አርሰናል በእነዚህ ቡድኖች ባለፈው አመት አስር ነጥቦችን ጥሏል። ዘንድሮ ደግሞ አምና ነጥብ ጣለባቸው ስታዲዮሞች ሁሉንም በማሸነፉ አስራ ሁለቱንም ነጥቦች ሰብስቧል። መድፈኞቹ ከአራቱ ግጥሚያዎች ቢያንስ ባንዱ ነጥብ ሊጥሉ ይችላሉ የሚል ቅድመ ግምት የነበረ ቢሆንም እንደ ብረት የጠነከረው የሚካኤል አርቴታ ሰራዊት የሚቀመስ አልሆነም። ቡድኑ ዘንድሮ አካሄዱ ሁሉ የ22 ዓመታትን የፕሪሚየር ሊግ ዋንጫ እርሃብ ለማስታገስ የሚያበቃው ስለመሆኑ ብዙዎቹ እየተናገሩለት ነው። አሁን በፕሪምየር ሊጉ በዘጠኝ ጨዋታዎች ሀያ ሁለት ነጥቦችን ሰብስቦ የደረጃ ሰንጠረዡን እየመራ ይገኛል። ይህ ከተከታዩ ክለብ በአራት ነጥብ ከማንቸስተር ሲቲ በስድስት ነጥብ እንዲሁም ከሊቨርፑል በሰባት ነጥብ እንዲርቅ አድርጎታል። አርሰናል ዘንድሮ በዘጠኝ ጨዋታዎች ያስመዘገበው ሀያ ሁለት ነጥብም በተከታታይ ሁለተኛ ደረጃን ይዞ በጨረሰባቸው ያለፉት ሶስት አመታት በተመሳሳይ የመጀመሪያ ጨዋታዎች አስመዝግቦት ከነበረው 18፣ 21 ና 20 ነጥብ ብልጫ ያለው ነው። ይህ ትላልቅ ጨዋታዎችንም አድርጎ የመጣ ነው። በሁሉም ውድድሮች አስር ተከታታይ ጨዋታዎችን አልተሸነፈም። ሰባቱ ተከታታይ ድሎች ናቸው። በአምስቱ ተከታታይ ጨዋታዎች ጎል አልተቆጠረበትም። ይህም ከ8 ሰዓት በላይ ተጫውቶ ጎል አላስተናገደም እንደማለት ይሆናል። እንደዚህ አይነት ታሪክ ከ16 ዓመታት ወዲህ የመጀመሪያ ነው። ይህ ሁሉ ሲደማመር ታዲያ አርሰናል ጠንካራ የዋንጫ ቡድን መሆኑን ከወዲሁ በጉልህ የሚያሳይ ስለመሆኑ ይነገራል። አርሰናል እያሳየ ባለው ጠንካራ አቋም ምክንያት ብዙዎች ዘንድሮ የፕሪምየር ሊጉን ዋንጫ የማንሳት እድሉ ከፍተኛ ነው እያሉ ይገኛሉ። ስፖርታዊ የቁጥር መረጃዎችን ተንትኖ የሚያወጣው ኦፕታ ሱፐር ኮምፒውተር ዘንድሮ አርሰናል የሊጉን ዋንጫ የማንሳት እድሉ 66 በመቶ መሆኑን አሳውቋል። ብዙዎቹም በዚህ ይስማማሉ። የቆመ ኳስ ንጉሶቹ የአርቴታ ሰራዊት አባላት የሻምፒዮን ቡድኖችን ባህር እያሳዩ ናቸው። ሲፈልጉ ጫና ፈጥሮ ማጥቃትን ጎል ካስቆጠሩም ውጤት አስጠብቆ መውጣትን ተክነውበታል። የክለቡ የኋላ ክፍል በቀላሉ የሚፈታም አልሆነም። በእርግጥ አርሰናል ዘንድሮ ቋሚ ተሰላፊው ብቻ ሳይሆን ተቀያሪዎችም አስፈሪ ናቸው። ከምንም በላይ ግን የዊሊያም ሳሊባና ጋብርኤል ማጋሊሽ ጥምረት ዘንድሮ የበለጠ ከጎመሩት ሪካርዶ ካላፊዮሪና ጁሪያን ቲምበር ጋር ተዳምረው የመድፉን አጥር የማይነቀነቅ አድርጎታል። በዚህም ተጋጣሚ ቡድኖች አርሰናል ላይ ጎል ማስቆጠር ሳይሆን ሳይሆን ኢላማውን የጠበቀ ሙከራ ለማድረግ እንኳን እየቸገራቸው መጥቷል ይባላል። በልጆቹ ብቃት ደስታቸው እየበዛ ፊታቸውም እየወዛ የመጡት ሚካኤል አርቴታ አሁን አሁን ደረታቸውን ነፍተው መናገር ጀምረዋል። ተጫዋቾቹም ትልቅ ዋንጫ ማንሳት የሞት ሽረት ጉዳይ መሆኑን አስረግጠው እየተናገሩ ናቸው። በእርግጥ በፕሪምየር ሊጉ ከፍ ያለ ስምና ዋጋ ያላቸው መድፈኞቹ ትልልቅ ዋንጫን ማምጣት አማራጭ የሌለው ምርጫ ነው ቢሉ ማጋነን ላይሆን ይችላል። አርሰናል አሁን ላይ በተጫዋቾቹ ጠቅላላ ዋጋ ከፕሪሚየር ሊግ ክለቦች የመጀመሪያው ደረጃ ላይ ተቀምጧል። የመድፈኞቹ ስብስብ ጠቅላላ ዋጋ በአሁኑ ወቅት 1.1 ቢሊዮን ፓውንድ የሚገመት መሆኑን የትራንስፈር ማርኬት መረጃ ያመላክታል። በእንግሊዝ ይህን ያህል ዋጋ ያለው ስብስብ የለም። መድፈኞቹ አሁን ያላቸው የገበያ ዋጋ ከወጣባቸው ዋጋ ጋር ሲነጻጸርም 316 ሚሊዮን ፓውንድ ብልጫ አለው። በዚህም በኩል ከሌሎቹ ክለቦች ጋር ሲነጻጸር ቀዳሚ ናቸው። ይህም የአርሰናል ስብስብ በሚገባ የተገነባና እያደገ የመጣ በቀጣይ ዓመታትም አስፈሪ ሆኖ የመስለቅ እድል ያለው መሆኑን ያመላክታል ይሉታል። ይህ በዓለም እጅግ ጠንካራ የተባለው ቡድን ታዲያ የናፈቀውን የፕሪምየር ሊግ እንዲሁም በዚህ ዘመ ማመን መሆን አለበት የሚባለውን የሻምፒዮንስ ሊግ ዋንጫ ቢያነሳ የሚገባው እንጂ የሚበዛበት ላይሆን ይችላል። በእርግጥ የሰሜን ለንደኑ ክለብ አርሰናል ዘንድሮ ያለው ስብስብ ባለፉት ሶስት ተከታታይ አመታት በፕሪምየር ሊጉ ሁለተኛ እየሆነ ከጨረሰበት አጋጣሚ የተለየ ሆኖ መጥቷል። ጣሊያናዊው የመድፎ ስፖርቲንግ ዳይሬክተር አንድሬ ቤርታ ኮከብ የሚባሉ ተጫዋቾችን ወደ ቡድኑ ቀላቅሏል። በዚህም ተጫዋቾቹ ሲጎዱ እንኳን በቀላሉ ትጥቅ እንዳይፈታ እያደረገው ይገኛል። አርሰናል ጥንካሬ እንዳለ ሆኖ የአምናው ሻምፒዮን ሊቨርፑል እያዘቀዘቀ መምጣት መድፈኞቹን የልብ ልብ ሳይሰጣቸው አልቀረም። በቀጣይም ቡድኑ በቀላሉ ጨዋታዎች ነጥብ እየጣለ ይሄዳል ተብሎ አይጠበቅም። የውድድር ዓመቱ ሲጀመር ብዙ የስፖርቱ ተንታኞች ሊቨርፑል ዘንድሮም የማይቀመስ ሆኖ ይዘልቃል የሚል ግምት ነበራቸው። ይህ ደግሞ ሊቨርፑል በውድ ዋጋ ከቀላቀላቸው ተጫዋቾች በመነሳት ጭምር የተሰጠ ነበር። ይሁንና ሜዳ ላይ ይህ እየተሸረሸረ በመምጣቱ ተንታኞቹም ሀሳ ሀሳባቸውን እየቀየሩ ናቸው። እምነታቸውንም ለአርሰናል እየሰጡ ነው። የሚካኤል አርቴታ ልጆች ዘንድሮ ሁሉም ፍክክር ውስጥ ገብተዋል። ይህም ቦታን አስጠብቆ ለመቀጠል የሚደረግ የእርስ በርስ ግብ ግብ ሆኗል። በተለይ እንደ ቪክቶር ዩክሬሽ ያሉ አዳዲስ ፈራሚዎች ከቡድኑ ጋር የበለጠ እየተዋህዱ ሲመጡ አርሰናል ከፊቱ የሚቆም ክለባ አይኖርም የሚሉ አሉ። ይህ መሆኑ ደግሞ ለሚካኤል አርቴታ እቅድ ስኬት አጋዥ ሆኖላቸዋል። በእርግጥ እሳቸውም ቢሆኑ ዘንድሮ ትልቅ ዋንጫ ከመድፈ ከሀኪሞቹ ጋር ማንሳት የግድ ይሆንባቸዋል። ስድስት ዓመታት ባስቆጠሩ የኤምሬትስ ቆይታቸው ቡድኑን በሚገባ ቢገነቡትም ከሁለተኛነት ያላለፈው ደረጃ እሳቸውንም ደጋፊውንም ባለሙሉ ደስታ አላደረገም። ይህ ዓመት ታዲያ አንድና አንድ ዋንጫ ላይ እንዲያተኩሩ አድርጓል ይባላል። በእርግጥ አርሰናል እያሳየው ያለው አቋም ሲለካም ዘንድሮ የፕሪምየር ሊጉ ተመራጭ ክለብ ተደርጓል። ይህን ደግሞ ብዙዎቹ እየተናገሩለት ይገኛሉ። የሊቨርፑል የቀድሞ አሰልጣኝ የእርገን ክሎፕ ሳይቀሩ አርሰናል ምንም ደካማ ጎን ያላገኘሁበት የመጀመሪያ ዋንጫ ግምት ነው ሲሉ ተናግረዋል። የባርሴሎናው አሰልጣኝ ሃንሲ ፊሊክ በበኩላቸው አርሰናልን የተሟላ ቡድን ነው ብለውታል። ይህም በተከላካይ በአማካኝና በአጥቂ ክፍሎችን ከኔ የሌለው ሆኖ የተሰራ በመሆኑ ነው ብለዋል። ከአርሰናል ጋር የሚጫወት ተጋጣሚ ቡድን አንድ ስህተት ከሰራ ይቀጡታል በሚልም አርሰናሎችን ገልጸዋቸዋል። አርሰናል ዘንድሮ ሜዳ ላይ ስለ ኳስ ውበት መጨነቅ ያቆመ ይመስላል። ዘንድሮ ከየትም ፍጪው ዱ ውጤቱን አምጮ እንደሚባለው እንዴትም ተጫውቶ ውጤት ማምጣትንና ይህን ማስጠበቅን ምርጫው አድርጓል። ይህ ደግሞ የዋንጫ ቡድን የሚያደርገው ነው ሲሉ ብዙዎች ሲናገሩ ይደመጣል። ተጫዋቾችም በተገኘው አጋጣሚ ሁሉ ጎል ማስቆጠርና ውጤትን አስጠብቆ መውጣት ምርጫችን ነው ብለዋል። ክለቡ በተከታታይ ያሳየው ግብ ሳይቆጠርበት የማሸነፍ አካሄድም ይህን ይመሰክራል። ዘንድሮ ቡድኑ እንዲጠናከር የክለቡ አመራሮች የወሰዱት ቁርጠኝነትም በእጅጉ ምስጋና የተቸረው ነው። በክረምቱ የዝውውር መስኮት ስምንት አዳዲስ ተጫዋቾችን ከቡድኑ ቀላቅለዋል። መድፈኞቹ ሜዳ ላይ ይህን እያሰቡ ጭምር በመፋለም የዋንጫ ጥማቸውን ያስታግሳሉ ተብሎም ተስፋ ተጥሏል። ሚካኤል አርቴታም ያሉትን የሰራዊት አባላት በሚገባ እያዘጋጁ እንዲጠቀሙ ይጠበቅባቸዋል። የወደፊቱ እንዳለ ሆኖ ግን አሁን ላይ ቡድኑ የተዋጣለት ሆኗል። አርሰናል ዘንድሮ እስካሁን ያስቆጠራቸውን ጎሎች ያገቡት አስራ አንድ የተለያዩ ተጫዋቾች ናቸው። ይህም በአይነቱ ልዩና ቀዳሚ ያደርገዋል። የቀድሞ የአርሰናል አሰልጣኝና ሳይሸነፍ የፕሪምየር ሊጉን ዋንጫ ያነሱት አርሰን ቬንገር ክለቡ ሚዛኑን የጠበቀ ሆኗል ሲሉ አሟካሽ ተውታል። የክለቡ የምንጊዜም ከፍተኛ ጎል ጎል አስቆጣሪና ባለውለታ ተብሎ የተሰየመው ቴሪ ሄይነሪም ዘንድሮ አርሰናል ዋንጫ የማንሳት አቅም ላይ ነው የሚል አስተያየት ሰጥቷል። የቀድሞ የክለቡ ተጠቃሽ ተጫዋች ቲዮ ዋልኮትም ሁሉም ቡድኖች አርሰናልን ይፈሩታል፣ አሁን አርሰናል የሁሉም ክለቦች ስጋት ነው፣ ይህን ማየት ደግሞ ያስደስታል በማለት አስተያየቱን ለቢቢሲ ያጋርቷል። አርሰናል አሁን ሁሉንም ነገር ማድረግ የሚችል ቡድን ነው ያለው ዋልኮት ለተጋጣሚ ቡድኖች ትልቅ የስጋት ምንጭ ሆኗል ነው ያለው። የትኛውም ዓለም ላይ ያለ ቡድን ሁሉ አሁን ላይ መግጠም የማይፈልገው ቡድን አርሰናልም ብቻ ነው ሲልም ገልጾታል። አርሰናል በዚህ ውድድር አመት ሊጉ ከጀመረ ጊዜ አንስቶ እስካሁን ድረስ ወጥ የሆነ ብቃት ማሳየት የቻለ ቡድን ነው። በየጨዋታው ጎል የማይቆጠርበት ቡድንም ሆኗል አርሰናል። ባለፈው አመት መገለጫቸው የነበረው ብዙ ጨዋታዎች ላይ አቻ የመውጣት አጋጣሚ በዚህ አመት በብዛት ተቀርፏል። እናም ይህን የሜዳ ላይ ጥንካሬ አመቱ ሙሉ ይዘውት ይቀጥላሉ ተብሎ ይታመናል። አሁን አርሰናል አንድ የዋንጫ ቡድን ማድረግ ያለበትን ሁሉ ነገር አሟልቶ ይዟል ያለው ቲዮ ዋልኮት በሙሉ የክለቡ ስብስብ ትልቅ እምነት አለኝ ነው ያለው። በዚህም የዓመቱ ተመረጭ ዋንጫ ቡድን አርሰናልና አርሰናል ነው ሲል ተናግሯል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።